እና እሱን ነው ቅድም አንድ ነገር እያስታወኩ ነው። አንዳንድ ጊዜ አንዳንድ ስርዓቶችን የቤተክርስቲያንን ስርዓትና የቤተክርስቲያንን አቋም የሚለውን ልዩነት በደንብ እንድታውቁ ያስፈልጋል። ምናልባት ነገ ተዘጋጅቼ አዘጋጅቼ ነገሮችን አመጣለሁ። አንዳንድ የሚወናበዱ ንግግሮች፣ አንዳንድ ሰዎች ሲናገሩ እየሰማው ነው። ልክ ያልሆነ ትርጉም እየተሰጠ ያለውን አጃለሁ። ይህንን የፕሮቴስታንትም አላም ጭምር የምናውቅ አይመስለንም። እንዲሆናችን ቤተክርስቲያን ውስጥ ለምን እንደሆነ ያንን አያስተምሩንም ወይም አይናግሩንም። መጽሐፉን ብቻ አትመው ይሰጡናል። መጽሐፉን ደግሞ ቁጭ ብለን የማንበብ እውቀት የለንም። እንደው ጊዜ ሰጥተው ምን ይሆናል? የቤተክርስቲያንን አቋም በቃ የእኛ አቋም ይሄ ነው የእምነት አቋም እንጂ የእምነት መግለጫ አይደለም። የእምነት አቋም መግለጫ ሌላ ነው። መግለጫ ለሌላ ህዝብ የሚነገር ነው፣ ለውጭ ላለው የሚነገር ነው። አቋሙ ግን የኛ ብለን ስንል እኔም እዚህ ውስጥ አለው ብሎ ነው። ለምሳሌ የኢትዮጵያ መንግስት ያወጣው ህግ ለኢትዮጵያውያን፣ ለአገሩ ብቻ። ለሌሎች እውቅና ስሰጥ ግን ያሳውቃል እንዲህ አይነት እውቅና አለን ብሎ ያስቀምጣል። በእኛ በኢትዮጵያ አቋም ላይ አሜሪካን ውስጥ እኖራለሁ ወይም በአሜሪካን አቋም እዛ ይቁ እኖራለሁ ማለት አይቻለም። የመተዳደሪያ ደንቡ የአሜሪካን ይለያል፣ አገር ነው ሁሉም አገር ስለሆነ ግን አንድ አይነት አቋም አላቸው። የመተዳደሪያ ደንብ አንድ ነው። ቤተ ክርስትያናትም እንደዛ ነው። ያ ቤተ ክርስቲያናትና የእያንዳንዱ ሎካል ተቋማቱ አንድ አይነት አቋም የላቸው። የእምነት አቋም መግለጫ ይኖራል። የእምነት አቋም መግለጫ አቋም መግለጫ እንጂ የስርዓት መግለጫ አይደለም። አሁን ለምሳሌ በኤፌሶን ጉባኤ የኒቂያ ጉባኤ ምናምን ጉባኤ የተባሉት የሆነ ቤተክርስቲያን የሆነ ተቋም አይደሉም። እነሱ ከተለያዩ የእምነት ተቋማት የተሰበሰቡ ሰዎች የወጡበትና የተሰበሰቡበት፣ የተነጋገሩበት ጉዳይ ነው እንጂ የአንድ ተቋም ጉዳይ የአብያተ ክርስቲያናት ጉባኤ እንደሚባለው ሊሆን ይገባል። እንዲህ አይነቱን የሚያወናብድ ነገር አብሶ ሰሞኑን እነሱን በአንዳንድ ነገር በራሳቸው በተነሳ ነገር ስለተወናበዱ ስህተታቸውን ለመሸፈን አንዳንድ ነገር የሚሰሩ የኦርቶዶክስ መምህራን አሉ። የምትቀርቧቸው ካላቸው ተው፣ ለህዝቡ ወንጌሉን ብቻ አስተምሩ። አሁን እኔ የኦርቶዶክስን የመተዳደሪያ ደንብ አምጥቼ እዚህ ጋር ለእናንተ ብነግራችሁ ምን ይጠቅማችኋል? ህይወት ይሆናል? መንፈሳዊ ነገራችሁን ያሳድጋል? ማወቁቻ ወይ ኦርቶዶክስ እንዲ እንደ ተቋሟ ሄዳችሁ አንብባችሁ አቁ ለት ለትምህርት ብዬ እዚ ላስተምር ይህን ነገር አወራለሁ ብዬ ያለ ምክንያቱም ምናልባት እዚህ ውስጥ ያላችሁ ተለያዩ ቤተክርስቲያን ተቋማት ትመጣችሁ ናችሁ ብዬ ተስፋ አደረጋለሁ። ከካቶሊክ ማን ነው? ከሙሉ ወንጌል፣ ከመካነ ኢየሱስ፣ ከመሰረተ ክርስቶስ፣ ከቃለ ህይወት፣ ከገነት፣ ከህይወት ብርሃን፣ ከአዲስ ኪዳን የመጣችሁ ልትሆኑ ትችላላችሁ። ስንት ቆጠርኩ? ወደ ስንት? እያንዳንዱ ቸርች የእምነት አቋም አለው ያ አቋም የዛ ጸሎት ወይም የዛ ህብረት አቋም እንጂ እኔን ላይጨምር ይችላል። አሁን ለምሳሌ አንድ እንትን ብናነሳ በጥምቀት ላይ ብንነሳ የመካኔሱስና የቃሌዎት ሰማይና ምድር ነው። መብታቸው ነው መብታችን ነው ብሎ ሌላ ነገር አይንካ። ምንም በሰማይ ያለውን የሚከለክል የሚነሰን ነገር የለም። ለድነት የምናደርገው ነገር የለም ብሎ ያኛው ቲቷል የኛው ለብቻ ሆኖ በጋ ይኖራል። በማስማማት አገልግሎትን እየተከፋፈለ ጸጋን እየተከፋፈለ ኦርቶዶክሶች እኮ ኢየሱስን ሲሰብኩ አሜን እንላለን። እንዴት ማርያምን ሰብካ ኢየሱስ ስትል ወይም ገብርኤልን ሰብካ ኢየሱስ ስትል አሚና ልልመትል ኢየሱስን በደንብ አድርጎ ከገለጠ ታጨበጭበለ። ባለፈ ሰሞን አሁን እኚህ ሰው በዚህ በሞቱ እና በትንሳኤው ፕሮግራም ሰበብ ጎልቶ ልታይ የሚገባ ኢየሱስ ስለነበረ ስለ ኢየሱስ ቤዛነት በደንብ አወሩ። ሰው ቤዛ አይሆንም አሉ። ሰውስ ማርያም ስትገባ በቃ ገቡበት። እንዴት እንዲትላል ተብሎ እኛም አጨበጨበ። ሰውዬው ለምሳሌ አንድ አቋም ላይ በጣም ማልቀበላቸው አቋም ያላቸው ሰው ናቸው። እሳቸው እኚህ ሰው ለምሳሌ በዚህ ዘመን ላይ ነቢይ የለም ብሎ የሚደመድቡ ሰው ናቸው። የነቢያት አገልግሎት ቆሞ አልጨርሰዋለን ብሎ ሰዎች ናቸው፣ ሰው ናቸው። አንዱ ስለተቀበሉ ለአንዱ እንዲ፣ ለአንዱ ዝቅ እናደርግም። ትክክለኛ ነገር ስመጣ ግን ታጭበጭባል፣ አብረት ይሆናል። ልክ ነው ትላለ። ልክ ነው ስላል የእነሱን ተቋም አቋማቸውን የእምነት አቋማቸውን አትቀበሉ። መልአክ ቅዱሳን ያማልዳሉ ብሎ አቋም አርጓሉ። አቋማቸው ይሄ ነው። የኛ ደግሞ ገገማ ነው። አማላጃችን ኢየሱስ ብቻ ነው ብለን ገግመናል። ለማንኛውም ሲና ነሰ ለምን የእምነት መግለጫ የእምነት መግለጫና የአቋም መግለጫ ይለያል። የእምነት መግለጫ የሚባለው ለምንድን ነው? አቋም የእምነት መግለጫ የእምነት ድብድርቁን አውጥቶብኛል። በኋላ ጽፌ በጽሑፍ አስተካክዬ መጥቼ ነው ማስተካ ምናገራቸው ሁለቱንም ልዩነቶች የምናገሩው። ንግግራቸው በጣም አናዶኛል። የሆነ ነገር ጽፌ ያለው ስልኬ ላይ ስለጻፍኩ ነው። በደብ አድርጌ ማለት እሞክራለሁ። ዛሬ ነገም ቼክ አደርጋለሁ። ጠዋት ቸርች ስሄድ የተለያዩ መጽሐፎችም ለማዳሰስ ሞክራለሁ። ትውልድ ግራ እናጋባ ባይጠቅማችሁም ይጠቅማቸዋል። አንዳንድ አማርኛ በጣም በጣም በጣም አሁን ለምሳሌ አማርኛ አክሰት ካለ የፈለገ ልብ የሚነካ ነገር ብንናገርም ምንም ላይ መስላቸው ይችላል ሰዎች። አሁን የሆነ ሰው በጣም በጣም ደብላልቆ እንግሊዝኛ ቢያወራ በቃ እሱ ሰው በጣም አክቲቭ ኮስ ነው ነው የምትሉት አበሻዎች። ወደ ክፍለ ሀገሮች ከአዲስ አበባ ወጣ ብላችሁ ደግሞ ወደ ክፍለ ሀገር ስትሄዱ እዛን አካባቢ ቋንቋ እየተናገራችሁ አማርኛ፣ እንግሊዝኛ ድብልቅ ወጥታችሁ ብትናገር በስፋም በቃ ችሎታ አለ ሰው ነው የሚያስመስላችሁ። አሪፍ ቶፒክ ነው ያወራ የተወራ የነበረው እየተናገርክ የነበረው እኔም በጣም የምስማማበት ነው። ሁላችንም ብዙ ጊዜ ያው መጽሐፉን ያው ምንድን ነው ይሰበካል እንጂ ቤዚክ ይህን ነው ልናምነው የምንችለው ይህን ነው የማምነው የምንለው ነው። የጋራ የሆነ ነገሮችን ግን ትኩረት ሰጥተን አልተማርናቸውም ብዬ አስባለሁ። እንደውም አሁን አሁን ጫና እየተፈጠረ የመጣ ይመስለኛል። ምክንያቱም የውጭው ዓለም ያንን እየጠየቀን ስለሆነ ሰዎች እየጠየቁ ነው። ምንድን ነው የምታምኑት? ምንድን ነው የሚለው ነገር ብዙ እየተጋለጥንበት የመጣ ነገር ነው። እና ቀጣይ ያለውን ጊዜ ኢየሱስ ጌታ ነው በማለት ብቻ ሰዎችን ኮንቪንስ አድርገን አሳምነን የምናመጣበት አይደለም። ሰዎች እያነበቡ ነው። በውጭ ያለውም ሰው እምነታቸውን የሚያምኑትን ነገር እየጠየቁ ነው። እና ቀጣይ ያለውም ትውልድ ጠያቂ ትውልድ ነው። ለምንድን ነው ብሎ ይጠይቃል እንጂ እንደበፊት ኢየሱስ ይወዳሃል በሚለው ስብከት ብቻ ሰዎች ተማርከው መጥተው ደቀ መዝሙር ማድረግ ከባድ ነው። ብዙ ውስጥ ጥያቄ ያላቸው ከብዙ ጥያቄ ጋር ነው የሚመጡት። ምክንያቱም ቴክኖሎጂው ብዙ ኢንፎርሜሽን ይዘረግፋል እና እኛም ሬዲ ለሚጠይቁን ሰዎች ሁሉ መልስ የሚሰጥ ማንነት ሊኖረን ይገባል ብዬ አስባለሁ። ስለዚህ ቤዚክ ሰዎች የሚጠይቁት ደግሞ የምታምነው ምንድን ነው እኔን እንዳምነው የምትጠይቀኝ ነገር ምንድን ነው? አንተ የምታምነው ብለው መጠየቃቸው አይቀርም። ስለዚህ በሁሉ ነገር ሬዲ መሆን አለብን። ቤተክርስቲያንም እንደ ተቋም ይህንን ነገር ጠንክራ መስራት አለባት። ያው ጥቅስ እያጠቀስን ብቻ እሱን ከማብራራት ባሻገር የምናምነውን ነገር እና አንድ በሚያደርገን ነገሮች ላይ መስራት ጥሩ ነው ብዬ አስባለሁ። ተባረክ፣ ይህንን ሀሳብ ስላነሳህ ደግሞ ይበልጥ ብትሰራበት ጥሩ ነው ብዬ አስባለሁ፣ በትምህርት ደረጃ ጌታ ባርከሴ ተባረክ። እችን ነገር ያዙል የእምነት መግለጫ ሳይሆን የእምነት አቋም ነው የሚባለው። የቃሊያዎት የእምነት መግለጫ፣ የእንትና የእምነት መግለጫ የራሳቸው ሁሉ የተበላለቀ የተለያየ የእምነት መግለጫ እነሱ ጋር የእምነት መግለጫ ብለው ስለሚያወሩ እኛም እንደዛ መጽሐፉን ከፍቶ፣ ለምሳሌ በጣም የሚያናድዳችሁ የቤተ ክርስቲያን ነው። ለምሳሌ የቃለ ሕይወት የእምነት አቋም መግለጫ መጽሐፍ አለ፣ መሰረተ ክርስቶስ አለ። መጽሐፍ ታትሞ ቤተክርስቲያን ስርዓት አድርጎ ያስቀመጠ መጽሐፎች አሉ። ያንን መጽሐፍ እያነበቡ እንኳን ለምሳሌም አታሚ ማን ነው ብሎ ገጹን ሲፈልግ ሲበረብር ሲበረብር አየዋለሁ። ወይ ረፍት ሰዓቴ ላይኖችን ነች የሚያያት የአስር ደቂቃ ረፍት። እሱን ራሱ ይህን ራሱ እናንተ ራሱ ሰርች ብታደርጉ ይህንን ጽፋችሁ ጉግል የእምነት መግለጫ ወይስ። የእምነት መግለጫ እና የእምነት መግለጫ ወይም ብላችሁ የእምነት መግለጫ ማለት ወይም የእምነት አቋም ማለት ምን ማለት ነው ብላችሁ ሰብቻል። ሁለቱንም ትርጉም በደንብ አርጎ ያሳያችኋል። ከዛስ የእያንዳንዱን ለምሳሌ የቃለ ህይወት ቤተክርስቲያን የእምነት አቋም መግለጫ አለው። የሙሉ ወንጌል ብላችሁ ጻፉ ያወጣላችዋል። ከዛስ በጥምቀት ላይ ያለውን በመጽሐፍ ቅዱስ ላይ ያላቸውን ነው የሚነግሩት። ከዛ ትንታኔው ይሄ ነው። የእምነት አቋም ላይ መጽሐፍ ቅዱስን እንዴት ያምናሉ፣ አቋማቸውን ለቤተ ክርስቲያኗ ለሚእመኑ ለህዝቡ የሚያስተምሩት አቋም አለ፣ ያ ይገለጣል ማለት ነው። በጥምቀት ዙሪያ ላይ ላለው እንደዛው ይገለጣል። ስለ ቅዱስ ቁርባንም ለምን እንደሚወስዱ ይገልጣል። እያንዳንዱን ነገር ይብራራል። ያንን አቋሙን ነው የሚገልጸው እንጂ የእምነት መግለጫ አይደለም። የእምነት መግለጫ የሚባለው ለምዕመኑ፣ ላሉት ለአገልግሎት ክፍሎች የሚሰጡ ናቸው። የምናምነው ብለው መጽሐፍ ቅዱስ ላይ ያለው አሁን ይሄ የእምነት መግለጫ ብቻ ሳይሆን አቋሟን የምትገልጽበት አቋሟን ቋሌው የተገለጠችው ሙሉ ወንጌል የሚገልጠው አገላለት የየቅሉ ነው። ለምን ፕሮቴስታንት ስለሆናችሁ አንድ አልሆናችሁም? የሚል ነገር ሊያነሱ ፈልገው ይሄን ይቦለብላሉ፣ ግራ ያጋባሉ። የኛ ህዝብ ደግሞ ሁሉ በራሱ ትጓረቀለ፣ ትጠጣለች፣ ትበላለች ከቸርች ቤት ነው፣ ሁሌ የሚጠቀመውን ምሳሌ ልጠቀማችሁ። አሁን ቸርች ላይ የሚሆነው ማለት ነው። የት ሄደህ መጣ? ቸርች እንላለን። በቃ አለቀ። ያ ጓደኛው ሰው ጓደኛውን ሲያገኝ የት ሄደህ ነው? ከየት ነው የምትመጣ? ገበያ ገበጅ። ምን ይዘህ ዳ? እንቁላል። የምን አምስት ብር ምን አልሸጥከው? አምስት ብር ታዲያ፣ ትርፉ ምንድን ነው? ዘት መሄድ መምጣት ኪሳራ፣ ማታተርቷ ሆነ። ለምን ትሄዳለህ? ቸርች ሄዳ ተብለ አትምታ። ቲክቶክ ራሱ ስትገቡ ወገኔ ለማትረፍ ግባ ክሳራ ነው። ምን ይጠቅማል? ጊዜን አታባክ፣ ሌላ ስራ ስራ እና ይሄ ይሄ ነገር አለ እኔ ምናልባት ለምሳሌ አሁን የእኛ ቸርች ማስታወሻ የት እንዳለ አናስታውልም ስሰራ ከሊ ቤተክርስቲያን ለእኔ ሰጥቶኛል። ይህ ተብዬ አንብቤ መስተካከል ያለባቸው ነገሮች ሁሉን ነገር አይቼ መስተካከል ያለባቸው ይሄ ይሄ ይስተካከል ቢል ነው ተስተካክሏል፣ ታስተካክሏል። የቤተክርስቲያኗ የማስተዳደር ደንብ ነው አቋም። በዛ መሰረት ላይ ካሌሉ ይህን መክሰስ ይችላል በዚህ አንቀጽ በዚህ ክፍል ላይ እንዳለው አትሆኑም ያለ ብዬ ማለት ነው። ለቅዱስ ቁርባን ስርዓትን ቢያበላሹ አቋማችሁ ይሄ የምታደርጉት ብዬ መክሰስ ይችላል። መካሰስ መሟገት መካሰስ ማለት በ በ አቋማቸው መሰረት ለምን አልኖራችሁም ብዬ ጠይቃቸዋለሁ ማለት ነው። ክሴ ያ የጥምቀት ስርዓት አለ። ያን ስርዓት ለምን እንደሚደረግ ካልገባቸው አስተምራለሁ ይህን በዛ ስርዓት ካላደረጉ ደግሞ ለምን አላደረጋችሁም የመጠየቅ መብት አለ። ምክንያቱም ቤተ ክርስቲያን ውስጥ አባል ነኝና በአንቀጽ በገጽ ገልጠን ነው ምን። ስለዚህ ያላችሁበትን ቸርች አቋምን ምን እንደሆነ ይወቁ፣ መጽሐፉን ፈልጉና አገኙ። ቃሌዎት የሆናችሁ ሰዎች ቃሌዎትን መጽሐፍ አንብቡ። የእምነት አቋም መግለጫ አላ የእምነት መግለጫ ሰሆን የእምነት አቋም መግለጫ ነው ያለው። የእምነት መግለጫቸው እያሉ ነው። የእምነት መግለጫ አይደለም፣ አቋም ነው። ይሄ ነው የምንኖርበት፣ መተዳሪያ ደንብ ነው። ዘማሪያን እንዴት እንዲዘምሩ ይደረጋል። እንኳን ሌላ ቀርቶ አለባበስ ምናምን ስርዓት ይወጣል።